ሰላም ጤና ይስጥልን ክቡራትና ክቡራን በመላው ዓለም የምትገኙ የሙዳይ መዝናኛ ተከታታዮቻችን እንደምን ቆያችሁም። በሀገራችን ታሪክ ከምናቃቸው ታላላቅ ጦርነቶች መካከል አንዱ የኢትዮ ሶማሌ ጦርነት ነው። ኢትዮጵያና ሶማሊያ በዘመኑ የአፍሪካ ታሪክ ከታዩ ታላላቅ ጦርነቶች መካከል እንደ ኤሮፕያን አቆጣጠር ከ1977 እስከ 1978 ድረስ አንዱን አካሂደዋል ኦጋዴን የኢትዮ ሶማሌ ጦርነት። የጦርነቱ መከሰት የኢትዮጵያንም ሆነ የአፍሪካ ቀንድ ጂኦ ፖለቲካ ከስር መሰረቱ ቀይሮታል። የዚያድ ባሬ ጦር በምስራቅ በኩል 700 ኪሎ ሜትር በደቡብ በኩል ደግሞ 300 ኪሎ ሜትር የኢትዮጵያን ድንበር ጥሶ ገብቶ ነበር። በዛሬው ዝግጅታችን በታሪክ ራሱን ሊደግም የተቃረበውን የኢትዮ ሶማሌ ጦርነትና የጦርነቱን ማርሽ ቀያሪ እንዲሁም የአየር ኃይሉን የጀርባ አጥንት የነበሩትን የብርጋዴር ጀኔራል ለገሰ ተፈራን ጀብድ እናስቃኛቸዋለን። ቻናላችንን ሰብስክራይብ አድርገው ስራዎቻችንን ከወደዱ ላይክና ሼር በማድረግ ቤተሰባችን እንዲሆኑ እንጋብዛለን። ውድ ተከታታዮቻችን እስከ መሰናዷችን ማብቂያም አብራችሁን እንድትሆኑ ጋብዘናል። የኮሎኔል መንግስቱ ኃይለ ማርያም መንግስት ከውስጥ ኃይሎች ጋር በሚያደርገው ጦርነት ተዳክሟል በሚል የተሳሳተ ግምት ወደ ጦርነት የገባችው ሶማሊያ የኋላ ኋላ ሶስት ወር ባልሞላ ጊዜ ውስጥ በሰለጠኑ የኢትዮጵያ አቤታዊ ሰራዊቶች የአጸፋ ጥቃት ቀምሳ ከኢትዮጵያ ምድር ተጠራርጋ መውጣቷ በታሪክ ድርሳናት ላይ በጉል ሰፍሯል። መጠቃት ያንገበገበው የኢትዮጵያ ገበሬ ወታደር የካቲት 23 ቀን 1970 ዓ.ም ባዶ አድልለት ናክሰን እና ቆሬ በተባሉ አካባቢዎች በኩል ወደ ጅጅጋ አቅጣጫ የተጠናከረ ቅንጅታዊ የጎማ ጥቃት ዘመቻ ከፈተ። የሶማሊያ ጦርም ጥቃት ይመጣብኛል ብሎ ካልጠበቀው አቅጣጫ በመወጋቱ ተደናገጠ። ጅጅጋንም ላለመልቀቅ ተሟሟተ። ሶማሊያ በዚህ መደናገጥ ውስጥ እያለች ከጀልደሳ ግንባር ሌላ ጥቃት ተከፈተባት። የሶማሊያ ሰራዊት ጅጅጋን ከለቀቀ ትልቅ የሞራል ውድቀት እንደሚገጥመው ጠንቅቆ ያውቅ ነበር። በመሆኑም ከጅጅጋ በስተምዕራብ በኩል ባለው ካራማራ ተራራ ላይ ማዘዣ ጣቢያውን በመስራት በከፍተኛ ደረጃ ተከላከለ። ሆኖም በለሳልቅናውም እና በኢትዮጵያን ተርቦስ ተደቆሰ። ጥቃቱ በሁሉም ግንባር የተከፈተ በመሆኑ አጋሽ ሰራዊት ከየትም መንቀሳቀስ አልቻለም። የካቲት 26 ረፋድ ላይም በካራማራ ከባድ ሽንፈትን ተጎነጨ። ከሞትና መቁሰል የተረፈው የጠላት ሰራዊት መሳሪያውን እያንጠባጠበ ጅጅጋን በመልቀቅ ወደ ሀርጌሳ መስመር ፈረጠጠ። እሁድ የካቲት 26 ቀን 1970 ዓ.ም በአካባቢው የነበረው ሰራዊት ወድቃና ተዋርዳ የነበረችውን የሀገራችንን ሰንደቅ ዓላማ መልሶ ከፍ አድርጎ በክብር ሰቀለ። ዛሬ 44 ዓመት እንዳይድን እንዳይሽር ተደርጎ የተሰበረው የዚያድ ባሬ ተስፋፊ ኃይል በቀጣዮቹ ቀናቶች ጦሩን በይፋ አቁሞ በወረራ ተቆጣጥሯቸው ከነበሩ ቀሪ የኢትዮጵያ ሉዓላዊ መሬቶች ተጠቃል ወጣ። ይህ ድል እውን እንዲሆን ግን የበርካታ ውድ ኢትዮጵያውያን የደምና የአጥንት መስዋዕትነት አስፈልጎ ነበር። ለሰንደቃቸው ያላቸውን ልባዊ ፍቅር ውድ መስዋዕትነትን በመክፈል በደማቅ የደም ቀለም ጽፈውታል። ለዘመናት የተገመደውንና የማይበጠሰውን አንድነታቸውን በደም ፍሳሻቸው፣ በአጥንት ፍላጫቸው በድጋሚ በጽኑ መሠረት ላይ ገንብተውታል። ከታላቁ የአድዋ ድል ቀጥሎ የኢትዮጵያን ሕብረትና አንድነት ማሳያ የሆነው የካራ ማራ ጦርነት ለማመን የሚያስቸግሩ በጀብድ የተሞሉ ጀግንነቶችን በተናጠልም፣ በቡድን ተከናውኖበታል። ታዲያ ተዘርዝረው ከሚያልቁት የሰራዊቱ ጀብደኞች መካከል ሁሌም በታሪክ የማንረሳቸው የአየር ኃይሉ ጀግና ብርጋዴር ጀነራል ለገሰ ተፈራ አንዱ ናቸው። በኢትዮጵያ አየር ኃይል ዘጠነኛ እስካድሮን ስራቸውን ሀብሎ የጀመሩትና በአዲስ አበባ ላምበረት አካባቢ የተወለዱት ብርጋዴር ጀነራል ለገሰ ተፈራ በኢትዮ ሶማሌ ጦርነት ደምቀው ከታዩና ጦርነቱ በአጠረ ጊዜ እንዲጠናቀቅ ካደረጉ ኢትዮጵያውያን የአየር ኃይል አባላት አንዱ ናቸው። በወቅቱ ሶማሊያ በጦርነት የተማመነችባቸውን ከ28 በላይ ሚጎችና ጄቶች በወጊያው ላይ ያሰልፋለች። ኢትዮጵያ ደግሞ አራት ሚጎች ብቻ ነበሯት። ይሁን እንጂ ከወራት ውጊያ በኋላ ከያ በላይ የሚሆኑ የሶማሌ ጀቶች ሁሉም ተመተው ወድቀዋል በኢትዮጵያ አየር ኃይልም ከተመቱ ሶማሊያ ጀቶች መካከል ደግሞ አምስቱ በብርጋዴር ጀነራል ለገሰ ተፈራ የወደሙ ናቸው ብርጋዴር ጀነራሉ ከሶማሊያ አየር ኃይል ጋር ባካሄዱት የአየር ላአየር ውጊያ የጠላትን አውሮፕላኖች በማውደምና ከኢትዮጵያ የአየር ክልል ላይ በማባረር ብቻ ሳይወሰኑ ሶማሌ ውስጥ በሚገኙት በሀርጌሳና በበርበራ የአየር ኃይል ጦር ሰፈሮች ላይ ዘልቀው ገብተው በኮብኮባ ሜዳ ላይ ቆመው የነበሩትን ሚግ 21ና ኢሉጅን 28 እንዲሁም ሌሎች በርካታ ወታደራዊ ሄሊኮፕተሮችን በመውደም የጠላትን ጦር መሳሪያና የፈንጂ ግምጃ ቤቶችን የስንቅና ትጥቅ ማከማቻ ዴፖዎችን፣ ወታደራዊ አገልግሎት የሚሰጡ ወደቦችንና የነዳጅ ማጠራቀሚያ ግዙፍ ታንከሮችን ደብድበዋል። የሰማይ ነብሮችን ከሐምሌ 17 ቀን 1969 ዓ ም ጀምሮ እስከ ነሐሴ 28 ቀን 1969 ዓ ም ድረስ ያለማቋረጥ በተናጥልና በቡድን ሆነው ከሶማሊያ አየር ኃይል ጋር ባካሄዱት የአየር ላየር ውጊያ የጥላትን የአየር ኃይል 12 ሚግ 21 1 አንድና 13 ሚግ 17 በድምሩ 2 25 ተዋጊ አውሮፕላኖች ካየር ላይ አራግፈዋል ጥላትን ቅስም ሰብረውና አቅሙን አሽመድምደው አይቀጡ ቅጣት በመቅጣት ከኢትዮጵያ አየር ኃይል በማባረር ዳግም የሀገራችን የጠፈር ክልል እንዳያያትና ዝር እንዳይልባትም አድርገዋል። ይህንን አኩሪ ድል ከፈጸሙት ብርቅዬ የሀገራችን የቁርጥ ቀን ልጆች መካከል አንዱና ዋነኛው በተናጠል ብቻቸውን የጠላትን ስድስት አውሮፕላኖች ያወደሙትና ሁለት ሚግ 21 ጄቶችን እርስ በእርስ ያጋጩት ወደ ሌለሹ ጀግና ለገሰ ተፈራ ናቸው። በተለይም የሶማሊያን አየር ኃይል በአገሩ ምድርና ሰማይ ላይ እንደ ልቡ እንዳይላወስ ቁም ስቅሉን አሳይተው መድረሻ በማሳጣት ቋሙን አናግተውና አከርካሪውን ሰብረው የተረፉ ጥቂት አውሮፕላኖችን ይዞ ወደ ደቡብ ሶማሊያ የህንዱቅያኖስ የባህር ጠረፍ ከተማ ኪስማዮ ወስዶ እንዲደብቅ እንዲሁም እንደ መኪና መሬት ላይ እንዲቀሩ አድርገዋቸዋል። ሌት ተቀን ተረባርበው የሶማሊያን አየር ኃይል አሽመድምደው ከውጊያ ውጭ ካደረጉ በኋላ በምዕራፍ ሁለት ሙሉ ዘመቻቸውን ያለምንም ተቀናቃኝ የሶማሊያን እግረኛ፣ ታንከኛ፣ መድፈኛና የአየር መቃወሚያ በአጠቃላይ ሜካናይዝድ ክፍሉን እንዲሁም የፊትና የኋላ ወረዳውን በተለይም ደግሞ በድሬዳዋ፣ በጀልደሳ ባህሯ፣ በሆርሳ፣ በሐዋሌ፣ በሺነሌ፣ በአልባህና፣ በአይሻ በሐረር በበሲዲሞ በባሌ በፈዲሳ በኮምቦልቻ በአሪፍ ካልዲ በአማር ኬሎ በጅጅጋ በካራማራ በፋፈን በሃደው በቆሬ በጭናክሰን በፊቅ በቀብሪ በያህ በኦጋዴን በደጉ ሀቡር በቀብሪ ደሃድ በዋርዴር በወልወል በኤሚ በጎዴ በቀላፎ በሙስታሂልና በዋቢ ሸበሌ ሸለቆች በዶሎ በባሬ በኤልከሬ በሐረርጌ በገናሌ ሸለቆችና በፊልቱ ግንባሮች የተሰለፈውን እግረኛና ሜካናይዝድ ጦሩን አሽመድምደውታል። በሶማሊያ ውስጥም በሐርጌሳ፣ በበርበራ፣ በጋላ ካዮና በሎክፈራ እንዲደልድይ እንዲሁም ሌሎችንም የጠላት ወታደራዊ ይዞታዎችን ዘልቀው የጠላትን የኋላ ደጀን በመደብደብ ለኢትዮጵያ እግረኛና ሜካናይዝድ ጦር የመልሶ ማጥቃት ዘመቻ አመቺ ሁኔታ ፈጥረው ወራሪ ሰራዊት እንዲፍረከረክና እንዲበታተን በመጨረሻም ከሀገራችን ግዛት ተጠራርጎ እንዲወጣ ያስቻሉ የሀገር ባለውለታ ናቸው። በመጨረሻም በጀኔራል አብዱላህ የሱፍ የሚመራው የሶማሊያ ጦር በቀድሞ የሲዳሙ ክፍለ ሀገር ውስጥ የጥፋት ተልኮን በከፍተኛ ደረጃ መፈጸም ጀመረ። በዚህ ግንባር የወገን እግረኛ ሰራዊት ወራሪውን ጦር በመመከት ከጠላቱ ጋር ከፍተኛ ተጋድሎ በሚያደርግበት ወሳኝ የሞት ሽረት ወቅት የአየር ድጋፍ በማስፈልጉ ዝነኛው የኢትዮጵያ አየር ኃይል ጥሪው እንደደረሰው ደቂቃ ሳያባክን ድጋፍ መስጠትን ጀመረ። በዚህም ግንባር ብርጋዴር ጀነራል ለገሰ ተፈራ መስፍን ኃይሌ ለሚያበሩት ካምቤራ አውሮፕላን ሽፋን እየሰጡ እንዲዋጉ ትዕዛዝ ደረሳቸው። ሙሉ ቀን ግዳጅ ላይ የዋሉት ጀነራል ለገሰ ያለምንም ማመንታት ራበኝ ጠማኝ ሳይሉና እረፍት ሳያምራቸው ከሌሎች አብራሪ ጓዶቻቸው ጋር ሆነው በፍልሚያ ላይ የነበረውን የወገን እግረኛ ጦር ለመታደግ ኤፍ5 ጄታቸውን አስነስተው ወደ ፊልቱ ጦር ግንባር በረሩ። የሶማሊያ ጦርም ሳያስበው በድንገት አናቱ ላይ ደርሰው እንደ መብረቅ ሰማይ ምድሩን ባስፈሪ ድምጽ ደበላልቀው በነቀነቁት በጀነራል ለገሰ ተፈራና በF5 ኢጂት አውሮፕላናቸው ድንገተኝነት ተርበተበተ። የጠላት አየር ኃይል መቃወሚያ መሳሪያዎች የሞት ሞታቸውን ላንቃቸውን በመክፈት በፊልቱ ሰማይ ላይ ጥይቶቻቸውን እንደ ርችት መተኮስ ጀመሩ። ጀነራል ለገሰ ምንም ሳይደናግጡ ጥጠላትን አሰላለፍ ይዞታ ለመቃኘት ዝቅለው በረሩ። ከፈጣኑ ቅኝታቸው ያዩትንና የተገነዘቡትን ዋናውን ግዳጅ ለሚፈጸሙት ለካምቤራው አብራሪ በዝርዝር አስረድተው ኢላማው እንዲመቻች አስታውቀው ወደ ላይ ከፍ ብለው ለመብረር ሲሞክሩ ራስን ለመከላከል በድንጋጤና በደመነፍስ የተተኮሰ የሶማሊያ ጦር ጥይት የጠራራ ፀሐይ መብረቅ ሆነው ያሸበሩትን የጀኔራል ለገሰ ተፈራን ኤፍ5ይፊጄ አውሮፕላናቸውን አገኟቸው። የጠላት ጥይት አውሮፕላኗን አብዛኛውን አካል በሳስቶ የጄታቸው የኋላኛው አካል መጨስ ጀምረ። የአየር ላይ ነብሮ ከጓዶቻቸው ጋር የነበራቸው የሬዲዮ ግንኙነት በአውሮፕላኗ ራዳር መመታት የተነሳ ተቋረጠ። በዚህም ጠላት እጅ የወደቁት ብርጋዴር ጄኔራል ለገሰ ተፈራ የ11 ዓመታት በሶማሊያ እስር ቤቶች የስቃይ ህይወት አሳልፈው ወደ ሀገራቸው ተመልሰዋል። ለወደር የለሽ የጀግንነት ስራቸውም በጊዜው የሀገሪቱ የመጨረሻ ደረጃ የሆነውን የህብረተሰባዊት ኢትዮጵያ ወደር የለሽ የጀግና ሜዳይ ተሸልመዋል። አብሯትና ክብሯን በመላው ዓለም የምትገኙ የሙዳይ መዝናኛ ተከታታዮቻችን ስለነበረን ጊዜ ላቅ ያለ ምስጋናችንን እያቀረብን ተመሳሳይ ስራዎቻችንን ለማግኘት ቻናላችንን ሰብስክራይብ አድርገው እንዲከታተሉን እንጋብዛለን። በቀጣዩ ስራችን እስክንገናኝ ድረስም በያላችሁበት ሰናይ ጊዜ እንዲሆንላችሁ ተመኘን።